ሰብርሽ ምን እያደረገ ነው? እየማገጠብኝ ነው ብዬ ነው ያሰብኩት። እኔ አዲስ አበባ እጄ ሰሩ እነዚህ ነሆንች ነው የማገቡ ወይ ዘንድሮ፣ ወይ ዘንድሮ፣ ወይ ዘንድሮ ቅን ተነግሮ። ኤፍሬም ታምሩ ግን ሄድ ሄዷል። በኑሮ ርካሽ ዘመን ላይ፣ ሴቶች ራሳቸው በሚያስከብሩበት ዘመን ላይ ወይ ዘንድሮ እያለ ዘንድሮ፣ እንደዚህ አይነት ዱበዳ ሲወርድበት ላሽ ብሎ ይጠፋብናል። አይ ነፂ እንግዲህ ትናንትና መጥታ ነበረ ማለት ነው በእኔ ላይ አብርሃም እየሟገጠብኝ ነው ብዬ አሰብኩኝ። እንዲሁም ደግሞ ወደ አዲስ አበባ ሲሄድ አገባሻለሁ አለው ብሎኛል። እንዴ አገባሽ አለው ብሎ ቃል የገባው ወንድ ልጅ በሙሉ እኮ ባል ይሆናል ማለት አይደለም። የትዳር አጋሮ ያደርግሻል ማለት አይደለም። እሱ ሲቀየስ እናንተንም ቀየስ ማለት ነው። ምን እየሆናችሁ ነው ሴቶችዬ? የነገ ህይወታችሁ ግን አያሳስባችሁ? ቤተሰቦቻችሁ ሲያዩት ጓደኞቻችሁ ምን ይለኛል ብላችሁ አታስቡ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላኛው ደግሞ አትፍረጂ ወይም አትፍረዱ የምትሉ ደና ናችሁ። መፍረድና ጥያቄን የተምታታባችሁ ማለት ነው። እኔ ለመፍረድ ማንም ለፍርድ ጋር ያስቀምጠኝ ማንም የለም። እኔ ጥያቄን የጠየኳት አንቺ የምትወጂው ፍቅረኛሽን ከሆነ ዛሬ ላይ በ24ኛው ሰዓት ላይ ለምን ልትጠይቂው መጣሽ? እስከ ዛሬ የት ሄደሽ ነበር ነው እንጂ ያልኳት። እኔ ፍርድ አልፈረድኩባትም። የተምታታባችሁ እያደመጣችሁኝ ሌላኛው ደግሞ ፍቅር ናት የዩቱብ ቻናል ከፍታ የሰጠቻት፣ የፍቅር ደጋፊዎች ናቸው ገንዘብ ከፍለዋት እንድትሰራ ስም እንድታጠፋ ያደረገዋት ብላችሁ የምታወሩ ዩቱብ የምትሰሩ ቪዲዮ የምትሰሩ ደህና ናችሁ፣ እንዴት ናችሁ? ለእናንተ ሰብስክራይብ እና ቪዩ ሲባል ሰው ለሰው የምታምሱ ደህና ናችሁ ናችሁ፣ ወደ ራሳችሁ ተመለሱ። ስለ እናንተም አንዳንዱ ነገር ላለው፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዛሌ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይም ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ኮደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነፂ ቪዲዮ ነው ማለት ነው። ነፂ እንግዲህ ትላንትና በድጋሚ መጣ ነበረ። የሆኑ ወንዶች የነዊና ጓደኞች ናቸው እነሱ። ብሩኬ ነው ማነው የሚባል ልጅ ቤት መጣ ነበረ። እንግዲህ እኔ ቪዲዮ ሙሉም አላየሁትን ግማሽ ላይ ነው ያቆንኩት ማለት ነው እና እንግዲህ ስለ አብርሃም አንዳንድ ነገር እየተናገረች ነበረ። እየሟገጠብኝ ነው ወይ እያለች ነበረ። እነሱ ቪዲዮን አጥፊው እያሏት ነበረ ማለት ነው። ለምንድን ነው ማታደምጡኝ እያለች ነበረ። ቪዲዮ ማጥፋትና ለማጥፋት ሳይሆን ጥያቄ ነበር መጠየቅ ነበረባቸው ማለት ነው። እናንተም እራሱ ልጥልጥ እያላችሁ ነበር ያቀረባችኋት ልጆች ማለት ነው። ጥያቄ ነበር መጠየቅ ያለባችሁ ማለት ነው። እስከ ዛሬ ድረስ የት ነበርሽ? ለምን ይሄ ሁሉ ነገር ሲከሰት እንዲህ የት ዝም አልሽ ብላችሁ ነበር እንጂ መጠየቅ የነበረባችሁ። ቪዲዮን አጥፊው እንዴት ነው እንደዚህ የምታስመስሉ ነው የሚመስለው ማለት ነው። እናንተ እያስመሰላችሁ ነው ያላችሁት እንጂ ምንድን ነው ከወድ ካለቀሱ እምባይጠፋም ነው የሚባለው። ስለዚህ እውነታውን እንዲወጣ አልፈለጋችሁም እናንተ ማለት ነው እ እውነታውን እንዲወጣ ለምንድነው እስከዛሬ ድረስ ጥያቄ ያልጠየቅሽው? ዛሬ ላይ ሽማግሌ ልኮ ሰርግ ደግሶ ከአንድም ሁለት ቀለበት አድርጎላት ከዛም አልፎ የልጅ አባትና የልጅ አባት ሊሆኑ ነው በአሁኑ ሰዓት የመጣሽው፣ የነሱ ትዳር፣ የነሱ ህይወት ልትመጣ ብጭ ነው የመጣሽ ወይስ ምንድን ነው ብላችሁ አቋም ባለው ጥያቄ ነበር መጠየቅ የነበረባችሁ እንጂ እየተልፈሰፈሳችሁ አውቃችሁ ነው ልታስመስሉ የመጣችሁት ማለት ነው። እኛ ግልጽ ነው የምንናገረው ማለት ነው ግልጽ ነው የምንናገረው። ሌላው ነፂዬ የኔ እህት እውነት አንጃውን እራስሽ ነው ዝቅ ያደረግሽው ማለት ነው። እውነቱን ስነግርሽ ማለት ነው። ያ ማለት እኔ ጀጅ እያደረግኩሽ ለምን ወደ ሶሻል ሚዲያ መጣሽ ማለት አይደለም። በፍጹም ይልልሽ አልፈልግም። ማንም መቶ እየሰራበት ነው ያው። አመጣጥሽ ብታሳምሪው ደስ ይለኝ ነበር ማለት ነው። ምክንያቱም ለክብርሽም፣ ለሴትነት ክብርሽም፣ ለቤተሰቦችሽም ስቲ በጥሩ በሆነ ነገር ብትመጪ እኛ እንቀበልሻለን። ችግር የለውም። ትናንትናም እንደተናገርኩት ማለት ነው። ነገር ግን እኔ አፈቅርሻለሁ እወድሻለሁ፣ ከአንቺ ሌላ እኔ ማንንም አላገባም ብሎ ቃል የሚገባው ወንድ ልጅ በሙሉ ትዳር ይሆናል ማለት አይደለም። ገባችሁ አይደለም? እስከሚመቸው ድረስ አብራችሁ ይሆናል፣ ካልተመቸው ድርሞ ላሽ ይላል ማለት ነው። እሱ ላሽ ሲል ደግሞ አንቺን መንገድሽን ቀይሰሽ ላሽ ማለት ነው እንጂ የምን ወጥቶ ሶሻል ሚዲያ ላይ ማለቃቀስ ነው? ቤተሰብ የምን ማለቃቀስ ነው? እንዱ ነገ እኮ እውነት አላህ ከፈቀደ ከወደደ እኮ ከእሱ ጋር ሺ ጊዜ ብትለያይም የራስሽ የሆነ እንዱ የራስሽ ጣፋንታሽን እኮ ይሰጥሻል። ነገ ትወልጃለሽ የወለድሽ ውስ ልጅ ምንድን ነው የሚያየው? ይሄ እንባሽን ነው የሚያየው። መቼም ጎግል የያዘው ነገር አይለቅም፣ እዛው ነው የሚቀመጠው። ስለዚህ አብርሃም ወድሻለው፣ አፈቅርሻለው፣ አንቺን ነው እማገባው ብለው ሰክሶች ነበር አደለ? በቃ ኖራ በሆነ ሰዓት ላይ አልፈለገም ከሌላ ጋር ሆነ ማለት ነው ከሮታ ጋር ሆነ። ስለዚህ አንቺስ መንገድሽን ማስተካከል አልነበረብሽም? ለምን አሁን በአራተኛው ሰዓት ላይ መጠሽ? እኔ አሁንም ይሄ ነው ምለው ማለት ነው። እኔ የማንም ህይወት ልበጣበጥ አልፈልግም እያልሽ ነበረ። ከዚህ በላይ መበጥበጥ የለም እኮ አሁን። ወጥታ ሮታ አልተናገረችም እንጂ የሆነ ነገር ይሰማታል። እኔ እውነት ለመናገር አታስዋሹኝና፣ በዚህን ሰዓት እኔ በጣም የምታሳዝነኝ ሮታ ናት። ምክንያቱም እርጉዝ ናት፣ እርጉዝ ማለት ነው። ገና የመጀመሪያ አርጉዝ ናት። በዚህ ምናክል ውስጧን እንደሚጎዳና ምናክል እንደምታስብ ምናክል እንደምትጨነቅ ምንም ጥርጥር የለበትም ማለት ነው። እናም ነፂዬ አሁን ወደ ራስሽ ተመልሰሽ በጥሩ ነገር እኔ ዳግም በዚህ ነገር ባትመጪ ደስ ይለኛል። አንድ ወንድ ልጅ እኮ ከአንቺ ጋር ሆኖ ህይወትሽን እኔ ይቅርታ አድርጊልኝ። አሁንም ይቅርታ ነው የምጠይቀው ማለት ነው። አንድ ወንድ ልጅ ከእናንተ ጋር ሆኖ ሲሄድ ጥያቄ ያለበት ምናልባት ልጅ አስወልዶሽ አላይሽም አላቅሽም ብሎ የጠፋ ነገር ከሆነ አሁን ሶሻል ሚዲያ ወጥተሽ ልትናገሪ ትችያለሽ። ነገር ግን በጓደኝነት ደረጃ አንቺን ጥሎ ወደ ሌላ የሄደ ወንድ ልጅ እንደዚህ ሶሻል ሚዲያ ለወጡ ማለቃቀሱ ተገቢ ነው ብዬ አላስብም። አሁንም ወደ ራስሽ ተመለሺ። እናንተ አትፍረዱ አትፍረዱ ለምትሉ ፍርድና ጥያቄ የተምታታባችሁ እናንተ መልካም የመምታታት ጊዜ የሆንላችሁ ነው ምለው አሁንም መልስ ካላት ትናገር በቃ። ለምን እስከ ዛሬ ድረስ ቁጭ እንዳለች ማለት ነው። እሷ እንዳለች ከሆነ ስራ እንዲሰሩ ነው። ስራ እንዲሰሩ ከሆነ ሽማግሌ ሲላክ፣ እንደዛ ቀለበት ተንበርክኮ ከአንድም ሁለት ጊዜ ሲያደርግላት፣ ስራ ነው ይባላል? የማይመስል ነገር ለሚስትህ አትንገር ይላል እኮ የአገሬ ሰው ማለት ነው። ይሄ የማይመስል ምክንያት ነው የተናገረችው ማለት ነው። አሁን ወደ ራስሽ ተመለሽ ማለት ነው። ሌላው ደግሞ ምንድን ነው፣ ፍቅር ናት የዩቱብ ቻናል ከፍታ የሰጠቻት እናንተ እኮ አጠገባችሁ እንደዚህ በእነሱ አጠገብ ቁጭ ብላችሁ ያያችሁ ነው የምትመስሉት፣ እንደዚህ አይነት ነገር የምታወሩ ሰዎች ማለት ነው። ለማንኛውም አበርሸና፣ ፍቅር፣ ሩታ ሶስቱ የተጣሉ መስሏቸው የምታስቡ ሰዎች ተሳስታችኋል። አበርሸ፣ ፍቅር፣ ሩታ ፍቅር ናቸው። እውነቴን ነው የምላችሁ ፍቅር ማለት ነው። አብረው ነው የሚኖሩት ማለት ነው። ስለዚህ አትሳሳቱ እናንተ አትሳሳተው ምሳ አብረው ነው የሚበሉት፣ እራት አብረው ነው የሚበሉት ማለት ነው። እነሱ በጣም የሚተሳሰቡ እህትና ወንድሞች ናቸው። ግን በእነሱ መካከል ገብታችሁ ለመበጥበጥ የምትፈልጉ ለእናንተ ለዚህ ለሽርፍራፍሽ ሰብስክራይብ እና ለቪው ብላችሁ ሰውን ባታገጫጩ ጥሩ ነው። እነሱንም ብቻ ሳይሆን፣ ኦዴንሶቻቸው የአበርሸና የሩታ ኦዴንስ ከፍቅር ኦዴንስ ጋር አብረው እንዲጣሉ አብረው እንዲገጫጩ ማድረግ ተገቢ አይደለ። አንዳንዴ ለራስ ጥቅም ተብሎ የሰውን መጉዳት ተገቢ ነው ብዬ አላስበም። ወደ ራሳችሁ እየተመለሳችሁ እናንተም ኦዴንሶች ማለት ነው የአበርሸና የሩታ ኦዴንሶችም ሁኑ የፍቅርም ኦዴንሶች ሁኑ፣ የሆነ ነገር በንትን በተሰማ ቁጥር አትንገጫቀጩ። በቃ አትጣሉ፣ ጸባ አትፍጠሩ፣ ፍቅር ሆናችሁ ኑሩ። የማንም መሸቀያ አትሆኑ ነው የምላችሁ። ማለት እኔ ወላሂ ግልጽ ነው ምነግራችሁ። በቃ እኔ የዩቱብ ቻናል ላይ ለማሳደግ ወይስ ቪዩ እንዲመጣልኝ ግዴታ ሰውን ማገጫጨት የለብኝም፣ ግልጹ ስነግራችሁ ማለት ነው። እንደዚህ አይነት ቪዲዮ የሚሰሩላችሁ ዩቱበሮች የራሳቸው የዩቱብ ቻናል ለማሳደግ እንጂ እውነታን ይዘው መጥተው አይደለም። እን ለምንድን ነው የአበርሸ ህይወትን እንዲበጠበጥ ነው? ፍቅርን ዩቱብ ከፍታ የምትሰጠው ለምን ብላ አበርሸ እና ፍቅር እኮ እህትና ወንድሞች ናቸው። ሩታና ፍቅር እኮ እህትማማቾች ናቸው በጣም የሚዋደዱ ማለት ነው። ይሄ ነገር ደግሞ በአብዛኛው ኦዲንሶች የሚያውቁ አሉ። ሩታና ፍቅር ጓደኛሞች እንደሆኑ እንደሚገናኙ የሚያውቁ ኦዲንሶች አሉ። አንዳንዶቻችሁ እያወቃችሁ ነው፣ አውቃችሁ የምትዋሹት ማለት ነው። ለምን ለቪው እና ለሰብስክራይብ ብላችሁ ማለት ነው። ወደ ራሳችሁ ተመለሱ። ጥሩ አይደለም። ሰብስክራይብ ብታገኙ ቪው ብታገኙ እኮ ደስታ የለውም። ሰው አገጫጭታችሁ ሰው አጣልታችሁ የምታገኙት ቪው ወይም የምታገኙት ዶላር ደስታ ይሰጣችኋል እንዴ? ለማንኛውም ሰላማችሁን ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።